ሰማያዊ ዝም ብላችሁ አትቀደሉ። የሀበሻ ቀዳዳዎች ናቸው እናንተ ቀዳዳ ፈጣሪ ነፍሷን ይማር። በጣም አዝኛለሁ፣ በጣም ተናድጃለሁ ግን ሞታለች። አለች እግዚአብሔር ነፍሷን ይማር ቤተሰቦቿን፣ ዘመዶቿን፣ መላ ኢትዮጵያን መጽናናትን ተመኝቻለሁ። ግን እናንተ እናንተ ከእሷ ጋር ነበረ መቃብር መክተት ልጁን ለማሳሰር የማታደርጉት ጥራት የለም ገባችሁ። ፍቅር ጠይቃችሁ የምብሏችሁ ነበር ለዚህ ነው እንደዚህ የምታደርጉት። የኢትዮጵያ ቶፕ ዋን ዘፋኝ ስለሆነ እሱን ለማሳሰር የማታደርጉ ጥራት የለም፣ ገባችሁ። አላያችሁም፣ አልነበራችሁም ቦታ ላይ አላየንም፣ በሉስኪ አንዳንዴ አላየንም፣ አላየሁም፣ እኔ አላየሁም፣ አላየሁ ልክ ለእናንተ ሶሻል ሚዲያ ላይ ያየሁት አላየሁም። ማቆ ነገር የለም፣ በሉስኪ። ልመዱ ልመዱ። አቤት ሌሎቻችሁማ ከኔ ጋር ወርታለች፣ ኧረ ከአንቺ ጋር ወርታለች። እንኳንም አወራች፣ ግን ማለት ነው በዚህ ሰዓት ስልክ ይዘሽ ሶሻል ሚዲያ ላይ ይዘሽ ዋይፋይ ኖሮሽ ብዙ ነገር ፌክ ይሰራል። እንኳን ከአንቺ ጋር ጽሁፍ ወሬ ይቅርና የቤት የቤት ካርታ የቤት ምን ዶክመንት ፌክ ይሰራል። የባንክ ዶክመንት ፌክ ይሰራል። እንኳን ይሄ ቀላል ነገር በጣም ቀላል ነገር እኔ ምራሱ መስራት ይችላለሁ፣ እሱ ገባሽ። ይሄ ጽሁፍና ጽሁፍ መስራት ይቻላል። ገባችሁ አደለም? ፖሊስ ያላለው ነገር ዝም ብላችሁ አላያችሁም ልጁን በቃል መሳሰር የማታደርጉት ዝም በሉ አታቆም ዝም በ አንተ ጥምበሉ አላያችሁም። ቦታ ላይ አልነበራችሁም እኮ እናንተ ጉረቤት አድላችሁ ስትወድቅ ሄዳችሁ አላነሳችኋት። አልነበራችሁም ዝም በ አታቁም።